በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ለአስር ዓመታት እናቶች አባቶች ካህናት ካላቸው ላይ ቀንሰው እዚህ አድርሰውተ ይህ ድንቅና ታሪካዊ ጸበል ነፍስን ከስጋ ለይቶ ከተለያዩ በሽታዎች እንዲሁም ደግሞ ከእርኩስ መንፈስ የመዳን ሚስጢር ታዲያኛስ አንድም ለበረከት አንድም እነዚህ እናቶች አባቶችና አገልጋዮች በጥሩ ሁኔታ ቆርበው አስቀድሰውና ተጠምቀው የሚወጡበትን ለመስራት ምን ያንሰናል? ምንም። ቅዱስ ጊዮርጊስ በሰጠን አቅምና ጉልበት ጥቂቷን አሻራችን እናሳርፍ። በዓለም ዙሪያ የምትገኙ ሰማዕቱ ቅዱስ ጊዮርጊስ የደረሰላቸው የበርሜል ቅዱስ ቤተ ክርስቲያን ልማት ለማገዝ ሚያዚያ ሁለትና ሶስት በሚደረገው የኦንላይን ገቢ ማሰባሰቢያ በመገኘት ሁላችንን የበረከቱ ተካፋይ ነሆን። በምዕራብ ጎንደር ሀገረ ስብከትና በተርቢኖስ ሚዲያ የተዘጋጀ የበርሜል ቅዱስ ጊዮርጊስ የገቢ ማሰባሰቢያ ምርሃ ግብር